ጸጉር ያበዛል። ጸጉር ያሳድጋል። እንዲሁም ደግሞ ጸጉራችሁ ለሚነቃቀልባችሁ ጸጉራችሁ እንዳይነቃቀል ያደርግላችኋል። ያለ ምንም ማጋነን ይህንን ነገር ተጠቅማችሁ ጸጉሬ የተነቃቀለ ረገፈ፣ ወይም ደግሞ ጸጉር ያላድጋለ ማለት የለም እመኑኝና ተጠቀሙት። ጸጉራችሁን ጫካ ነው የሚያደርግላችሁ። በተለይ ስትጸጉር ላላችሁ ከግንባራችሁ ለሸሸባችሁ ተጠቀሙት። ቤተሰቦች ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ፣ ትግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ እንግዲህ በአዲስ ቪዲዮ ስመጣ ብዙዎቻችሁ የተቸገራችሁበት ጸጉራችሁ ለሚነቃቀልባችሁ፣ እና ጸጉራችሁ እየረገፈ ላስቸገራችሁ፣ እንዲሁም ደግሞ ጸጉራችሁ አላድግላለ፣ ይሄ እኔ የምሰራውን ቪዲዮ አይታችሁ ሰርታችሁ በእውነት በጣም ነው የምትጠቀሙበት ሰርታችሁ ሞክራችሁ ተጠቅማችሁት ውጤቱን ኮመንት ላይ ብትጽፉ ተመልሳችሁ መታችሁ ደስ ይለኛል። በእውነት ነው የምላችሁ። በጣም ቆንጆ ነው። ተጠቀሙትና ለውጡን እዩበት። በተለይ ጸጉራችሁ ለሚረግፍባችሁ፣ እንዲሁም ደግሞ ጸጉራችሁ ለሳሳባችሁ፣ ጸጉራችሁን ጫካ ነው የሚያደርግላችሁ። እንግዲህ ወደ አሰራሩ ስንሄድ እንዳያችሁ፣ አንድ ቀይ ሽንኩርት፣ ነጭ ሽንኩርት አንድ አምስት ስድስት ፍሬ የሚሆን ተጠቅሚ ያለው ማለት ነው። ይህን ቀዩን ሽንኩርት ግማሹን ነው የምጨምረው፣ ምክንያቱም እኔ የሰራሁት ስላለኝ ለእናንተ ለማሳየት ነው። ይህንን የምሰረውና ግማሽ ሽንኩርት ይበቃኛል። እናንተ ከሌ አሁን አዲስ ስለሆነ የምሰሩት አንድ ቀይ ሽንኩርት ተጠቀሙ ሙሉን። ከዛ እንደዚህ አድርጌ ከታትፌ በድስት መጠቀም ትችላላችሁ፣ እንደዚህ አይነት እንደዚህ ባለ እቃ መጠቀም ትችላላችሁ። በምትፈልጉት ባገኛችሁት እቃ እንደዚህ ትጨምሩና ውሃ መጥናችሁ አንድ ኩባያ ወይም አንድ ኩባያ ተኩል መጨመር ትችላላችሁ። እንግዲህ እንዳየቱ አንድ ኩባያ ጨምር ያለው፣ ከዛ ትንሽ የግማሽ ኩባያ ጨምርበታለሁ። ከዛ እንደዚህ ከጨመርኩ በኋላ ይሄ የምታየት ቡና ነው። ቡና፣ ንፁህ ቡና እንጨምርበታለን ማለት ነው። ከዛ ለሽታው ናና ናና ትጨምሮበታላችሁ። ናና ለጸጉራችንም ቆንጆ ነው። እንደዚህ አድርገን ከጨማመርን በኋላ እሳት ላይ እንጥደዋለን ማለት ነው። እሳቱን ቀነስ አድርጋችሁ ከ15 እስከ ሀያ ባለው ደቂቃ እሳት ላይ ታቆዩታላችሁ ማለት ነው። ከዛ እንደዚህ ታክታክ ሲለላችሁ ታወርዱታላችሁ ማለት ነው። እንደምታዩት እንደዚህ አድርጌ ጥጄዋለሁ። እንግዲህ እንደዚህ ተንታክቶልኛል። ከዛ እንደዚህ ሲሆን ታወርዱት አላችሁ እንዴት እንዴት እንዴት እንደወደድኩት በጣም ቆንጆ ነው። በተለይ ጸጉራችሁ ለሚረግፍባችሁ ተጠቀሙት። እስኪ ተጠቅማችሁ ውጤቱን ኮመንት ላይ ተመልሳችሁ ጻፉ። በጣም ነው የወደድኩት። ይህን ተጠቅማችሁ አንድ ጸጉር ጠብ አትልም። አንድ ጸጉር እና ቤተሰቦች እንደዚህ አድርጌ አሁን ከንተከተኩት በኋላ አውርጄዋለሁ ያው ስታጠሉ ወይ ጥቅጥቅ ባለ ጨርቅ፣ ንጹህ ጨርቅ ወይም ደግሞ እንደዚህ በክችን ፔፐር እንደዚህ አድርጋችሁ ታጠሉታላችሁ ማለት ነው። አሁን ይሄ የኔ ክችን ፔፐር ነው። በሱ አጠለዋሉ ማለት ነው። ያው ወረቀት ስለሆነ አይቀደድም ወይ ካላችሁ፣ ጠንካራ ነው። ይሄ ማድ ቤት የሚቀመጠው ክችን ፔፐር አለ አይደል? እሱ ነው እና እና በሱ ታጠሉታላችሁ። በሱ ያጠለልኩት ለምን መሰላችሁ? የቡናው እንትን አሸሩ ፀጉራችሁ ላይ ከገባ በኋላ ለማስወጣት ትቸገራላችሁ። እና እንደዚህ አድርጋችሁ በንጹህ ጨርቅ፣ ጥቅጥቅ ባለ ጨርቅ ቡናውን በማያወርድ መልኩ ታጠሉታላችሁ ማለት ነው። ከዛ ካጠለልን በኋላ እንግዲህ በምትቀቡበት ቤታችሁ ባለ እናንተ ስፕሬይ በምትቀቡበት በሱ ትጨምራላችሁ። እንግዲህ እኔ ለጊዜው ይሄ ነው ያለኝ፣ በዚህ እጠቀማለሁ ማለት ነው። እና ቤተሰቦች አሁን የተቸገር ነው በአብዛኛው ፀጉራችን እየተነቃቀለ፣ ፀጉራችን እያሳሳብን ነው የተቸገር ነው። እና ይህንን ብትጠቀሙት በእርግጠኝነት ፀጉራችሁ ይበዛል፣ ፀጉራችሁ መነቃቀሉን ያቆማል። ሽታ የለውም ወይ ካላችሁ ደግሞ ምንም ሽታ የለውም። ምንም ናና ጨምሩበት ደግሞ ይሸትብናል በጣም ካላችሁ፣ ደግሞ የቀረፋ ፓውደር የእንጨቱ ቀረፋ ላይ አይደለ? የእሱን መጨም ትንሽዬ መጨመር ትችላላችሁ። ግን እንደዚህ ብሎ ምንም አይሸትም። ናናም ስለጨመርኩበት ቡናውም ስላለ በጣም አሪፍ ነው። እና እንደዚህ አድርጌ እየተቀባው ደግሞ አሳያችኋለሁ። እኔ ጸጉሬን እየተቀባው አሳያችኋለሁ ማለት ነው። ቤተሰቦቼ በጣም አሪፍ ነው፣ በተለይ ለጸጉራችን ከቡናው ጋር እንዴት እንደሚያሳምረው አሳያቸዋለሁ። ፀጉሬን እንዴት እንዳበዛው እንዴት እንዳበዛው አሳያቸዋለሁ። እና እንደዚህ አድርጌ አዘጋጅቸዋለሁ እየተቀባሁት ደግሞ አሳያቸዋለሁ። እንግዲህ ለመቀባት ዝግጁ ሆኗል ማለት ነው። ጸጉሬን እየተጠቀምኩት አሳያችኋለሁ። እንግዲህ የጨመርኩት ቡና ለምንድን ነው የሚጠቅመው ካላችሁኝ ቡና የፀጉርን መሰባበርን የፀጉርን መነቃቀልን ይከላከላል። እንዲሁም ደግሞ ቡና የደም ዝውውራችንን እንዲጨምር ያደርጋል። ከዛ ጸጉራችን እንዲያድግልን ያደርጋል ማለት ነው። እንዲሁም ደግሞ የፀጉርን መሳሳትን ይቀንሳል፣ ፀጉራችን እንዲበዛ ያደርግልናል። እና እንደዚህ እያደረጋችሁ ብትጠቀሙት እጅግ በጣም ተወዱታላችሁ። ሽንኩርትም እንግዲህ ሁላችሁ እንደምታውቁት ለጸጉር እድገት ለጸጉርን ለማብዛት ለሚነቃቀል ጸጉር ሽንኩርት በጣም ቆንጆ ነው እና በተ በብዙ ቪታሚኖች የበለጸገ ስለሆነ ሽንኩርት ለጸጉራችን ለእድገቱም ለሚነቃቅለውም ለሚበጣጠስም ሽንኩርት ቆንጆ ነው ማለት ነው። ሽንኩርት በአጠቃላይ ለጸጉራችን በጣም ቆንጆ ነው። ጸጉርን ለማብዛትም፣ ጸጉር ለማሳደግ እንዲሁም ደግሞ የሚነቃቀለውን ጸጉራችንን እንዳይነቃቀል ለማድረግ የተመሰከረለት ነው ማለት ነው። በዚህ አጋጣሚ ሌላ የምትጠቀሙት ልንገራችሁ፣ ከዚህ ጋር ተያይዞ ማለት ነው። ጸጉራችሁ የሚነቃቀልባችሁ እና ጸጉራችሁ ለማብዛት የምትፈልጉ ልንገራችሁ፣ አንድ ራስ ቀይ ሽንኩርት ታረጉና አንድ የሾርባ ማንኪያ የቡና ዱቄት ተመሳሳይ ነው፣ ግን ሌላ ነገር የምጨምሩበት ልላችሁ ፈልጌ ነው። አንድ ሾርባ ማንኪያ ካካዎ ዘይት ከዛ ለትንሽ ደቂቃ ለብ እስኪ ታፈሉት እና የጸጉራችሁን ቆዳ ላይ በማድረግ ለጥቂት ደቂቃ ታሾታላችሁ። ይህን ለተወሰኑ ወራት በተከታታይ ብታገብሩት ጸጉራችሁ በጣም ነው የሚበዛላችሁ። በጣም ነው የሚበዛ እንዲሁም ደግሞ መነቃቀሉንም ያቆምላችኋል ማለት ነው። አሁን በብዙ ጊዜ የተቸገር ነው፣ ፀጉራችን እየተነቃቀለ ፀጉራችን እየረገፈብን ነው፣ ብዙዎቻችን የተቸገር ነው እና እንደዚህ ያደርጋችሁ ለትንሽ ወራት ብትጠቀሙት ጸጉራችሁ እድገቱንም ብዛቱንም ታዩታላችሁ። እና እንደዚህ እያደረግን እንቀባለን ውስጥ ውስን የጸጉራችሁን ዛላም ትቀቡታላችሁ። የጸጉራችሁን ዛላ ስትቀቡት ጸጉራችሁን ያጠቁርላችኋል ውስጥ ውስጡን ስትቀቡ ደግሞ የጸጉራችሁ መነቃቀልና ብዛቱን እንዲጨምርላችሁ ወይም እድገት እንዲያድግ ጸጉራችሁ እንዲያድግላችሁ ያደርጋል ማለት ነው። እና ይህንን ውህድ ሰርታችሁ ውጭ ላይ አታስቀምጡትም፣ ፍሪጅ ውስጥ ነው የምታስቀምጡት። ከሀያ አራት ሰዓት በኋላ ውጭ ላይ ባታስቀምጡት መልካም ነው። እንዲሁም አሁን ቅዝቃዜ እየመጣ ስለሆነ አንድ ሁለት ቀን ሶስት ቀን ሊቆይ ይችላል። አሁን ክረምት እየገባ ስለሆነ ፍሪጅ የሌላችሁ ደግሞ ለሁለት ቀን የሚሆን ለሶስት ቀን የሚሆን ሰርታችሁ መጠቀም ትችላላችሁ። ፍሪጅ ያላችሁ ፍሪጅ ውስጥ እያስቀመጣችሁ ልትጠቀሙ ስትሉ በፈላ ውሃ ላይ ታደርጉትና ለብ ታረጉትና ትጠቀሙታላችሁ ማለት ነው። ጸጉሬ ቆርጨውን አሁን ሰሞኑን እንጂ አድጎ ነበረ። በዛ ላይ ደግሞ በጣም ነው የበዛው በጣም በጣም ብዙ ሆኗል፣ እና ቆንጆ ነው። ይህን ነገር ተጠቀሙት፣ ደግሞ በቤታችን የምናገኘው ነገር ነው። ሽታውን ካላችሁ ሽታው በፍጹም አይሸትም፣ በፍጹም የቡናው እና የናናው እንትን ሽታውን አጥፍቶታል። ደግሞ ከፈራችሁ ይሸትብናል ብላችሁ ከፈራችሁ እንዳልኳችሁ የቀረፋ እንጨት ትጨምሩበታላችሁ። እንጨቱ ከሌላችሁ የቀረፋ ዱቄት አላደለ እሱንም መጨመር ትችላላችሁ። ዱቄቱ ካላችሁ ዱቄቱ ዱቄቱ ከሌላችሁ እንጫቱ መጨመር ትችላላችሁ። ሽታውን በደንብ ነው የሚያጠፋው። እና እንደዚህ አድርግና ውስጥ ውስጡን ተቀብቸዋለሁ፣ ማሳጅ አድርጊዋለሁ አይደለ። ከዚያ ቁጥርጥር እሰራዋለሁ። ቁጥርጥሩን ሳልፈታ በሶስተኛ በሁለተኛ ቀኑ ደግሞ ተመልሼ እራሱኑ እዛው ቁጥርጥሩን ሳልፈታ በከፈልኩበት ቆዳ ቆዳዬን እቀባዋለሁ ማለት ነው። እናም በጣም ቆንጆ ነው። አይነቃቀልባችሁም። ፀጉራችሁ እንዴት ፀጉራችሁ እንዴት እንደሚያሳምረው ደግሞ። ቤተሰቦች እዚህ ላይ መናገር የምፈልገው ቅባት ፀጉራችሁን ካልቀባችሁት፣ ዛላውን ማለት ነው። እኔ መጀመሪያ ቅባት ስለቀባሁት ነው ፀጉሬን፣ ዛላውን ቅባት ካልተቀባ ፀጉራችሁ ዛላ ዛላውን ጭቃ ቅባት ወይም ደግሞ የምትቀቡትን ቅባት ቀቡት፣ ምክንያቱም የተጠቀምነው ውሃ ስለሆነ ፀጉራችን እንዳያደርቅብን እና ቅባት ቀቡት። ዛላውንም፣ ቆዳችሁንም ፈሳሽ ቅባት፣ ዛላውን ጭቃ ቅባት መቀባት ትችላላችሁ፣ እንዳይደርቅ ጸጉራችን እና እንደዚህ አድርጊ ከሰራ በኋላ አሁንም ተመልሸ ቆዳ ቆዳዬን ስፕሬ ያደርጋሉ ማለት ነው ከዛ በኋላ በቃ እና በጣም አሪፍ ነው። ቤተሰቦች ላይክ አድርጉ፣ ሼር አድርጉ ቤተሰቦች ያልሆናችሁ ደግሞ ሰብስክራይብ በማድረግ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኖ እንግዲህ ተወዱት አላችሁ ብዬ ተስፋ አደርጋለሁ። እንዴት እንደሚያምር ሰርታችሁት፣ ራሱ እንዴት እንደሚያምር ሹርባው፣ ቁጥርጥሩ በጣም ነው የሚያምር። ከዛ በከፈላችሁት በከፈላችሁት እንትን ቆዳችሁ ላይ አሁንም ስፕሬይ ታደርጋላችሁ ማለት ነው። እንደዚህ ያደረጋችሁ ሁልጊዜ ጊዜ መጠቀም ትችላላችሁ። በሌላ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ። አመሰግናለሁ።